ሲቀጣችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፣ ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ ቅርታ እርግል እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ፣ ቢጫ፣ ቀይ ገዝታ ሰፍታ የሰሰርግ ለሙቅ ለምትል ግን ስለ እህቶቻችን ነው አሁን የምንናገረው ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይ ፎቅ ታች ስትል የነበረች የመዳም ቅመም ነች። አብዳ በመቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ መሲ ነች ያነሳቻል ነይ ነይ እናንተን አይወክልም ብዬ ነው ማም ነው። በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ እነዚህ ነገሮች እኔን አይወክሉም። የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን። ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን፣ የሚል አንድ ቪዲዮም ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት ንን አላየው ይሆናል። አሁን አየ። ቅድም ለዛ ነው ወደኋላ ተመልሰ ቪዲዮዎችን ማየት ትችላለ ያልኩ ለዛ ነው ብዬ አቃለሁ። ከአንድም ሁለቴ ከአንድም ሁለቴ ብዬ አቃለሁ። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው። ተዉ እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ። ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ። እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንጻር ስለሚደረግላችሁ፣ ወላሂ ላዚም አላሽ አይዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ ራሳችሁን። ነገ ምን እንደሚፈጠር አይታወቅም። ነገ የትኬ ተታጣላችሁ ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን፣ የእናት አባታችሁን ቤት አሳድሱ። ታወቦቻችሁን ብላችሁ ምክር አርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል። እኔም የመደም ቅማሞች የአብረሽ ሩታ በጎች በቃ ተካዳችሁ። ምንም ነገር አላቅላቸውም። አምስት ሳንቲም ላይ እየላከልኝ የለም ብሎ አፈረጠው። በቃ አላቅም ተባላችሁ እ እነ ዜድ ማለት ነው። የሶስት ወር ደሞዝ ብቻ ነው ለቤተሰብ የረዳሁት እኔ ለሩታዬ እና ለአብሬሽ። ብያየየየየየ ማይ ጋድ ገንዘብሽም ለቅሶሽም በቃ ከንቱ ወደቀ። ዜድ ከን ተወደቀ እና ደግሞ እኔ እኮ መረጃ እያለ አሁን መረጃ አለኝ። ባለፈው ቪዲዮ ሰርችበት ሌላ መረጃ ለኝ አዋጠዋለሁ ነገ ማለት ነው። ሲክዳችሁ ካዳችሁ በቃ ያቸው እንደዚህ ነው የምትካዱት። የመዲያም ቅመሞች ማለት ነው እንግዲህ መሲማ ወይ ጉዴ። መሲ ኮ በቃ እሱን ስታየው ዝንጆሮ መስለ በቃ ላደለ በቃ ሳቋም ቢያላት እኮ ተወል፣ እጃል ጨረስኩም፣ ተው ግደላችሁ። ምን የማልሳቅ ማለት ነው። መሲጋ ግን ትስቅ ያለ እውነት በቃ ስታየው ትስቃለች። ረጁ ደግሞ አፏን ትይዛለች ላለመሳቅ ማለት ነው። እና እኔ እኮ ሳስበው መሲ የመሲን እድሜ ሲደርስ አበጋዝ ምን እንደሚመስል እኔ ታየኝ ማለት እውነቴን ነው ምላችሁ። እና ታች ኮሜንታሮች አላችሁ፣ ረጌት ምን አገባችው ምናምን እያላችሁ ረጁንና መሲን የምትሳደቡ አላችሁ ማለት ነው። ታየኝ እኮ ከነሱ እድሜ ሲደርስ ማለት ነው። ምን ያህል አይበላለጥም እኮ ግን፣ ከነሱ ሲደርስ ምን እንደሚመስል ማለት ነው። ምን እንደሚመስል ማለት ነው። እና አላቅም አላችሁ፣ በቃ አላቅም። እኔ የመዲያም ቅመሞችን ብር አልበላሁም። ግሩፕም መረጃ እያለ መረጃ እያለ ለዚህ እኮ ነው ላንተ መሰገኑ። ገንዘባችሁን ያዙ። በነገሯችሁ ላይ ወደው ከሰጡ ምን ያገባችሁ የምትሉ አላችሁ። የማያውቁ ደደቦች አሉ ብያለሁ፣ ብዙ ጊዜ ማለት ነው። አረብ ሀገር ያሉ ምንም የማያውቁ አማርኛ የማይችሉ ነላሚ ቦራ ማለት ምንም በቃ ምንም በቃ ምንም የማያውቁ ገጠር በቃ ላደድ ገጠር ቦታ ተወልዶ እኔም ገጠር ነው ይጠባ፣ ቢሆንም ግን ያው ትንሽ ስለተማርኩኝ ነቅ ላለሁ ገባቷ አለ ትምህርት ቤት ያልገቡ ቤተሰቦቻቸው ወይም ድሮዋቸው ትምህርት ያላስገቧቸው ብዙ በቃ ደደቦች አሉ። እውነት ይህ ነው የምላቸውና እነሱ ምንም ያውቋንጡ ሲባሉ በዩቲዩብ ብቻ ሲያዋቸው በቃ ይህ እንዲፍል ይመስላቸዋል። ያን እያዩ ነው የሚልኩት። እውነት ይመስላቸዋል ደግሞ ምንም እውቀት ስለሌላቸው ማለት እና እንደነዚህ አይነቱ አትስጡ ስንላቸው እሺ ስለማይሉ እሱ አልፈልግም። እኔ ምንድን ነው አሁን እኔ ከእነሱ ጋር እኔ ከደመቁ ካበዛ ምንም አይ ችግር የለብኝም፣ ግን ከመዳም ቅመሞች ይራቁ በቃ እነዚህ እነ ተስፍሽም እንዳሉት እነ ረጁም እንዳሉት ማለት ነው እነ መሲም እንዳሉት እነሱ እንካ ብለው ሲሉህ አልፈልግም በል ደግሞ ከካዴ ቲቪውንም ካዴ ልብሱንም ካዴ የ1515 2ቲጂ አጠራቅ ማሰባሰብ ያላከችለትም ካዴ ሰርጉ የተደገሰበትንም ካዴ ሁሉንም ካዴ ልብሱን ካዴ። አይፎን እናንተ ወራዶች፣ ለእኔም እኮ አይፎን እንግዛ ብላቸው እኮ የእነሱ ግሩፖች ማለት ነው። እኔ ጋር መታችኋል እኮ ልሉሻ የዛኔ አጨብጫቢ ሳለው ጊዜ ማለት ነው ማለትነ አውቄ ነው የማጨበጭበው የነበረው። ለእነሱ አንድ ቀን ደግፊያቸው አላቅምባይ እና በፊትም የሚሰሩ ውሸት እንደሆነ ስለማቅ ብዙም ምን ትላላቸው፣ እና የዛኔ መታችሁ ሎሎት ሻዬ የአይፎን መግዣ ለሩ ታዬ አይፎን የምንገዛበት እናወጣ ግሩፕ እናስገባች ብላችሁኛል። ወላሂ ለአዚም የእነሱ በጎች ብለውኛል ማለት ነው። መረጃ አለኝ፣ አወጣዋለሁ ሁሉንም ነገር ማለት እና ምንድ ነው፣ እኔ አላቅም። አምስት ሰንቲም አላቅላቸው ምናምን ነገር መረጃ እየወጣብህ አሁን። እኔ ምንድነው የምለው የመዳም ቅሞች ብዙ ጅሎች አሉ በቃ ብዙ ጅሎች የዋሆች፣ መጨረሻ ላይ መውደቂያቸው የሚያስጠላ ብዙ ጅሎች ስላሉ እነሱ እንሰጣል ካሉ አንተ አልፈልግም፣ በቃ አንተ እራቅ፣ በቃ አንተ እራቅ። እንደ በግሩፕ እያሰባሰበ እየበላ እኔ አላቅም ምናምን አለ። አሁን ደግሞ እነ እንትና ይዘውታል። እንግዲህ እነ ተሽፍሽ እነመስ ይዘው ሂዳችሁ ጠይቁ፣ የታመሙትን ምናምን። እሱ መች ይፈልጋል? እንደዚህ አይነት ነገር እያስገደዳችሁት ነው። መች ይፈልጋል እሱ? ምናለች ረጁ? የመዳም ቅመሞችን አትወዳቸውም። አዎ፣ አፍኮርስ በትክክል። አንዲቱንም አይወዳትም። አንዲቱንም ዘናፈታ ይበልባት እንጂ እዚህ ጋ በዩቲዩብ ቪዲዮ እየሰራ እየመጣ ይበላቸው ብራቸውን ሲልኩ እያረገ እየበላ ዘናፈታ ይበልላቸው እንጂ፣ ደመቁን ይዞ ማለት ነው። አይወዳችሁም አይወዳችሁም ሲጀምር መቼ ያከብራችኋል? እዛ ጋ እንደውም ያልጨመርኩት ትናለኝ እንዴ? ረጁ የተናገረችው እኮ አለ ማለት ነው። ረጁና ማን የተናገረችው ምን ብላል ይመሰላችሁ? እነሱ ለአንተ ብለው ኬክ እየቆረሱ ማለት ነው፣ ኬክ እየቆረሱ አንተም ሚስትህም ምንም አይነት ቦታ አልሰጥታቸው ነበር። ትክክል ነች እነሱ የመዳን በጎች፣ እነዚህ የተረገሙ ማለት ነው። እነሱ ኬክ፣ ትልቁን ኬክ እስከ ስንት መቶ መሰላቸው የሚወስደው ማለት ነው። ያንን ኬክ አመተው እንትኑ አልቀረ፣ ባሎኑ አልቀረ፣ ፈንዱሻው አልቀረ፣ ምኑ አልቀረ፣ ሀላዋው አልቀረ፣ ከረሚላ እሱ አልቀረ፣ ቸኮሌቱ አልቀረ፣ ሁሉን ስብስብ አድርገው የአንድ ሺ ሪያል የአንድ ሺ ሪያልም አዎ፣ ሪያልም እኮ አሉ በጎች ማለት ነው የአንድ ሺ ድርሃም ኬክ አድርገው እሱ ግን ቦታ አልሰጣቸውም። የመዳም ቅመሞች የራስሽ ቦታ ስጭ፣ ማንም ቦታ ይሰጥሽ እኮ ነው የምለው ማለት ነው። እኔ እኮ ከደመቁና ከአበጋዝ ምንም አይነት ችግር የለም። ነገር ደግሞ መረጃውን አወጣው ባይ ዘዌይ ማለት ነው ክደዋቸኋል አይደለ? አላቅም ዜድ ያለቀሰችው ሰ በአደባባይ እኔ ገንዘብ ለእነሱ ልኬ ልኬ ልኬ እነሱ አብሮ የሆኑልኛል ብዬ ልኬ ልኬ፣ እንዴት እንደዚህ ይለያያሉ? ፈንዱሻ ጋር መተው ሲሰሩ ማ ፈንዱሻ ጋር መተው ሲሰሩ እንዴት ይለያያሉ? በነገራችን ላይ ፈንዱሻን በጣም ነው የምወዳት ከልቤ ማለት ነው። ግን ገንዘብ ሰጥቻለን። በነፃ ነው ወዳት በንጹህ ልቤ ማለት ነው። እና እንዲህ እናንተ ብር እየላኩ አይደለም። ብር ለማያስፈልገው ሰው ብር አልልክም። ኔቨር ጊቭ አፕ እና ለእሷ እሷ ጋር ቪዲዮ ሲሰሩ ማለት ነው። እንደዚያ እያለች ያለቀሽ ዜድየ ተቃርሽ፣ በቃ ገንዘብሽንም ተቃርሽ፣ ለነገርሽም ተቃሪያቸው የመዲያም ቅመሞች መሳቂያ እኮ ናቸው የእውነት እናንተ መሳቂያዎች። ሁር ድግስ አለ በቃ ሂዱ፣ እነ መሲም የሚሄድ ያሉ እንግዲህ አላደል ለማስተባበያ የሆነ በቃ አላደል ይህን ነገር ለማስረሻ ምናምን ነገር እንደ አሁን ከዛ ለክርስቲያኖች እንደዚህ በክርስቲያኖቹ በጾም ሰዓት እንደዚህ ላደረገው በትክክል እንኳ ራሱ ይቅርታ ምናምን አ ሶ ጴንጤ እኮ ነው እሱ። ጴንጤ ነው እንጂ ሀታ ማቲ ማቲ ራሱ ገንዘብ ወዳጅ ነው። አይገርማችሁም? አስመሳይ ማለት ልንገራ ልንገራችሁ ማለት ነው። ሁላቸውም ገንዘብ ወዳጅ ናቸው እንጂ ሌላ ሌላ ነገር ምንም ችግር የለባቸውም ማለት ነው ይሄ እምነት በኩል ምናምን ምንም ችግር የለባቸው፣ ሆዳሞች ማለት ነው። ሆዳም ስለሆነ አይደል እሱ ጋር የሄደው ሆዳሞች። እንዲሁ ማንኛውም ሰው ምንም ዱርዬ ቢሆን ምንም በቀንትም ቢሆን ማለት ነው ለእምነቱ ክብር አለው። እኔ ልንገራችሁ ማለት ነው፣ እንደዛ ነው አላቸዋል። የሙስሊም ሰርግ ራሱ እንኳ የለም በኢትዮጵያ በእነሱ ጾም ማለት ነው። ወራዶች በጣም ነው የማመሰግነው ሁላችሁንም ላይክ ሼር ሰብስክራይብ አድርጉ። አንዳንዶቹ እነዚህ ልጆች ማስተብተወባቸዋል እያሉ ነው። እኔ የምጠራጠራለሁ ውዶች በሰላም አይመስለኝም። ይሄን ዝንጀሮ የመሰለ ሰው ወደው ሙጭኝ ሙጭኝ አሉት። የመዲያን በጎጭ ምኑ ነው ያማራችሁ ግን? አሁን ስብና ሚሸጠረጅም ወዳቸዋለሁ። ባይሰዊ ደህና ሁኑልኝ። ላይክ ሼር ሰብስክራይብ አድርጉ።